ሶፊያ ፈጣሪ አጽናሽ ው ነገሩ በጣም ያሳዝናል። ምስኪን ጌ በወጣትነቱ ተቀጨ። እስካሁን የተፈጠረውን ነገር ማመን ተስሎኛል። ደግሞ እኮ ከሌላው ጊዜ በጣም እየተሻለው ነበር። አንቺ ታረጋጊ። ታሞ እንደነበር እኮ ግልጽ ነው። እኔ እንኳን ያን ያህል የከረር አልመሳለኝም ነበር፣ ግን ደግሞ አንቺ በጣም ትልቅ ልብ ነው ያለሽ ይሄን ሁሉ ጊዜ ስትንከባከቢው እንደነበር የገባኛው። ኢዛቤል አባክሽ ይቅርታ አርጉልን። ነይ ልጅ አታልቅሺ። ሶፊያ ሉፔ እንዴት አመሸሽ? ጓዳሎፔ እንዴት እንዴት አመሸ? አበባው ደግሞ ምንድን ነው? ለአንቺ ነዋ። እንዴ! ቆይ ለምን ባለፈው በፊት ሳሳይሽ የነበረውን እንክብካቤ እንዳረሳሹ ነግረሽኝ ነበር። ውይ እኔም እስከ ዕለተ ሞትሽን ልትረሸው አልፈልግም። ውይ ፋውስቱ፣ አበባ ማስቀመጫው አይሁን። ያንን ከማድረግሽ በፊት የሆነ ነገር ልንገርሽ። ምንድን ነው? ያው በኔ ምክንያት ቢሆንም ብዙ ጊዜያችንን ያባከን ነው። ያ ጥፋቴ ገብቶኛል። እውነት ነው። ምንም አልዋሸህም። እሱ እውነት ነው። ይሁን እንጂ ሉፔ፣ በእኛ ዙሪያ እየሆነ ያለውን ነገር በሙሉ ሳስተውል አንድ ነገር ልነግርሽ ፈለግኩ። ምንድን ነው? በሕይወቴ አስቀያሚው ነገር ከአንቺና ከልጄ የተለየሁበት ጊዜ ነበር። ምን ያህል ከባድ እንደነበር አታውቂም። እናም አሁን ከብዙ ስህተቶቼ እንደተማርኩ የተሰማኝ በዚህ ምክንያት ነው። እርግጠኛ ነህ? አዎ፣ በሚገባ ይኸውልሽ፣ አንቺም ግንኙነታችንን ማደስ የምትፈልግ ከሆነ እየጠየቅኩሽ ነው። ምን ታያለሽ? አዎ ፋውስቶ፣ ድጋሜ ብሞክር በጣም ደስ ይለኛል። የኔ ውድ፣ ሰላም፣ እንዴት ነህ? ያው መገመት አይከፍድም፣ ነገሮች በጣም ከባድ እየሆኑን ያሉት። እንዴት? ይኸውልሽ ያው ለጊዜው የካንቱ ቡድን ረዳ ስራ አስኪያጅ ቦታውን ተክቶ ይሰራል። ግን ሚጌል ከመሞቱ በፊት የተወሰኑ መመሪያዎችን አስቀምጦ ነበር። ቆየ፣ ምን መመሪያዎች? እሱን ገና አላወቅም። ይቅርታዬን ማንሳት አለብኝ። እሺ፣ እሺ። ሄሎ፣ ሁሉም ነገር ሰላም ነው። ሚጌል አያሳዝንም? አዎ፣ በጣም እንጂ። አጠገቡ እንደዚህ የሚወደው ሰው እያለ መሞት አይገባውም ነበር። አልገባኝም እንዴት ቢንቁ ነው እዚህ የመጡት? ምንም ቢሆን የሥራ አጋሮቹ ነበሩ። አይሆንም፣ ገንዘቡን በምን ላይ እንዳውጣት እንኳን ሳይነግሩት የበዘብዙት የኖሩ ሰዎች እኮ ናቸው። ዝም በያቸው። ባይሆን ግን የቀብር ሥነ ሥርዓቱ ላይ እናተኩር። አሁ አዎ፣ ማርያ የታያቸው? በቃ እባክሽ በቃ፣ ለመረጋጋት ሞክሪ። ሌላ ምን ይባላል? ፈጣሪ ነፍሱን በገነት ያኑረው። አንተ እዚህ ምን ታደርጋለህ? አሁኑኑ ውጣልኝ። ቆይ ልጄን እንዴት እንዴት ነው የምታናገሪ? ቆይ ግን ችግርሽ ምንድን ነው? ሰው እናንተ ምንም የሚያገባችሁ ነገር የለም። ስማ ሚጌል፣ በአንተ ምክንያት እንደሞተ ታውቃለህ። ችግር ባጋጠመሽ ቁጥር የእኔ ልጅ መውቀስሽን አታቆል። ሶፊ፣ ታረጋኪ ይባክሽ ሚጌል ህመሙ የጀመረው ከአንተ ጋር በመጋጨቱ ምክንያት ነበር። የልብ ድካሙም የተነሳበት ለዛ ነው። ይህን ደግሞ አሳምረ ታውቃለህ። ምንድን ነው ምትዩ ሲጀመር ሚጌል ህመምተኛ ነበር፣ እና ኤድዋርዶ ተጠያቂ ነው። ሁላችሁም ብትሆኑ አሁኑኑ ነው ከዚህ ቤት ውጡልኝ። ሁላችንንም ከዚህ ማስወጣታችሁ ምሽ? አንቺ ዝንበይ፣ አንድ እግራችሁ ከዚህ ቤት እንደወጣ ሁላችሁ ሚጌልን ትረስታላችሁ። ስለዚህ አሁኑ ነው ውጡልኝ። እንደዚህ የምትሆኙ ወጪዎችሽን የሚሸፍን ሰው በማጣትሽ እንደሆነ ይገባኛል፣ ግን ደግሞ እኔ ላይ የምታላከኪው ሰልችቶኛለሽ። ይበቃ እጠላ፣ አለው ሶፊያ ትክክል፣ ሐዘኗን ልንረዳት ይገባል። አሁኑን እንጣ በቃ እኔ ት አሁኑን እንጣብክኝ። ቀጥሉ ችግር እንደፈጠር በጣም እንደማያቃጥል ተስፋ አደርጋለሁ። ምንም አታስቢ፣ እሱንም መቋቋም እንደማያውቅተን ታውቂ የለ። አመሰግናለሁ። ጓዳ አጅ ምርጥ ሰው ነች፣ ምርጥ ሰው። አያያያ ዛሬ ደግሞ የሆነ ነገር የማላውቀው ነገር አለ መሰለኝ። እንግዲህ የትኛውን እንደማታውቂ ምንም አላውቅም። ከዚህ ሰውጣ ብቻሽን ነበርሽ። አበባውን ቢሆን እራቱም አልነበረም እና እንዴት ነው ይሄ ነገር? አልገባኝም ካርመን። አበባውን እንኳን ያመጣልኝ ፋውስቶ ነው። እራቱ ደግሞ የደስ ደስ ነው። የምን የደስ ደስ ነው ደግሞ? ፋውስቶና እኔ ለግንኙነታችን እንደገና ሌላ እድል ለመስጠት ተስማምተን ነው። ውይ ጓዳሉፔ በጣም ደስ የሚል ነገር ነው። ደስ ብሎኛል። ደስ ይላል። አመሰግናለሁ። ይገርምሻል እዚህ መሆን እንዳለብኝ ለመረዳት ረጅም ጊዜ ፈሽቶብኛል ግን ህይወት እንደገና ያገናኘች። ምክንያት ቢኖራት ነው። በአሁኑ ደግሞ ምንም ነገር እንዲበላሽ አላደርግም። ይሻልሃል አቶ ፋውስቶ። እንደ በፊቱ ተመሳሳይ ስህተት እሰራለሁ የምትል ከሆነ በቀላሉ የምተው እንዳይመስልህ። ወይ ካርመን ምንም አልተቀየርሽም። ካርመን እንደዛው ነሽ። ከሚጌል ጋር ምንድን ያጋጫችሁ ታውቃለህ? አሁን የሚያችን ሴት ማመና አላስገረመኝም። ኤዮልህ ኤድዋርድ እውነቱን ተናገር። ሚጌልን አግኝተው ነበር ወይስ አላገኘኸውም? አዎ ማዬ አግኝቼው ነበር። በገንዘቡ ምክንያት በጣም ተናዶ ነበር። ሳምንት ባልሞላው ጊዜ ውስጥ እንደምመልስለት ብነግረውም አልሰማኝም። ህመም እንደነበረበት አላወቅኩም ነበር። ምን አይነት ነህ? የቀሸምነትህን ጥጋየሁ፣ አይደል አንተ? ደግሞ በቃ በዚህ እንኳን እንድትወቅሴኝ በጭራሽ አልፈልግም። እሺ፣ ታሞ እንደነበር ይታወቃል። ይሄ ከእሱ ጋር የሚያገናኘው ነገር የለም። ከምግብ ቤቱ ሲወጣ ድና ስለነበር እንደዚሁ ናል ብዬ አላሰብኩም ነበር። ስለዚህ አዲስ ሴት የምትናገረው ነገር እውነት አይደለም ማለት ነው። አሁንም ቢሆን እየዋሸችን ያለችው። በዚህ መልኩ መሞቱ የሚያሳዝን ነገር ነው። አኛውም በቃ የእኔ ውድ እንደዚህ መናደድ የለብሽም። ስለ ልጅሽ አስቢ እንጂ። ለምን እዚህ እንደ መጡ ሊገባኝ አልቻለም። ስለአስወጣሻቸው በጣም ደስ ብሎኛል። እዚህ መምጣት አልነበረባቸውም። ሚጌልን ሲያታልሉት ነው ይኖሩት። ታዲያ በሚጌል ቦታ ማን ሊተካ ነው? ምን እያልሽ ነው? እኔ እሱን አላውቅም። ሬቤ ደግሞ እኔን አይመለከተኝም። እንግዲያውስ መጨረሻው እስኪደርስ ከዛች ቤት እንድች ብለሽ እናት ወጪ። እዛ መሆኔ ምንም ጥቅም የለውም። እንዴት አይኖረው? ታዲያ ከዚህ በኋላ የት ልትኖሪ ነው ሶፊያ? አንቺ ካልደበረሽ ሶፊ፣ የእኔ መኝታ ክፍል ውስጥ መቆየት ትችያለሽ። ትልቅ አይባልም ግን ለሁለታችን ይበቃናል። አመሰግናለሁ ጓደኛዬ። ጓደኛ የምርሽና። ይኸውልሽ የሚጌልን ስልጣን ምን ሊያደርጉት እንደሆነ ለማወቅ ብዬ ብቻ መቆየት አልችልም። እሺ መልሽ ነው በቃ ደነው። አይ ሶፊ፣ ይቅርታ ሶፊያ። እንዲ መውራት እንችላለን? አዎ ከሁልና ማስረጃ ደውሎልኝ ነበር። እናም ሚጌል አስከሬኑን እንዲቃጠልና አመዱንም አንቺ ወስደሽ ሁለታችሁ አብራችሁ ጊዜ ያሳለፋችሁበት ባህር ዳርቻ ጋር እንድትወትኙ የሚፈልግ የተናዘዘበት ጽሑፍ አለ። እሺ፣ ችግር የለውም። ምኞቱ ከሆነ አድርገዋለሁ። እሺ፣ ለማንኛውም እኔ ወደ ሜክሲኮ ከተማ ልሄድ እንደሆነ ወቂ። እሺ፣ የካንቱ ቡድን ተተኪ ሥራ አስኪያጅን ሄጀ ማነጋገር አለ እውልሽ ሚጌል ርክክቡን ሂደት እኔ እንድጨርሶ። እሺ፣ አሪፍ ነው። መልካም እድር። እናንችስ? ምን ልታደርጊ ነው? እኔ እንጃ አላውቅም። በቃ ወደ ብላንኬታ ቤት ጠቅ ጠቅልጌ የምገባ ይመስለኛል። በቃ ማክስ ልጅን እስከ መወድ ድረስ እዘው አርፋለሁ እና ከዛም ወደ ላፓዝ ለመመለስ እሞክራለሁ። የምትፈልጊው ነገር ካለ ወደ የሆነ አሳውቂ። አመሰግናለሁ። በቃቸው ደና በቃሪያ ጽናቸው ያች ሴት ሁሌም እንዳስገረመች ነው። ምን አይነት ደፋር ሴት ናት! ግን እንግዲህ ምን ማለት እንችላለን? ሶፊያን በዚህ ሁኔታ ውስጥ በማየት ያዘኛለሁ። በልጅ ምክንያት ማለት ነው አደል? አዎ፣ እሱም አለ አዎ። አሊያንድሮ ግን ስራት የሚባል ነገር አልፈጠረባትም። እኔ ከለቅሰዋች ቀንጥራ ታስወጣናለች። እንደዚህ አይነት ነገር ለማደግ ራሱ ከሚጌል ጋር የሚያገናኛት ነገር የለም። አሁን እስከ እሷ ጋር የሚያገናኝ ጉዳይ በሙሉ እያንገሸገሸኝ ነው። በቃኝ። እሺ፣ በቃ ይበቃል። ሁላችንም ብንረጋጋ ይሻላል። የአሊያንድሮ ልጅናት ናት ማለቴ ቀላል እንደማይሆን አውቃለሁ፣ ግን ሁላችንም ከእሷ ጋር ያለን ግንኙነት ለልጁ ስንል ማስተካከል አለብን። ሁሌም ነገሮችን ለማወሳሰብ የማታደርገው ነገር የለም። የቻልሽውን አድርጊ ቫኔሳ። ለአንተ ስንል ነው የምናደርገው አላይ አንድሮ። ግን ደግሞ ሁሉም ነገር ልካለው እንደዚህ የምትጨማለቀው ለአንተ ምን ያህል አስፈላጊ ሰው እንደሆነች ስለምታውቅ ነው። ይህን በማወቅሽ ደስተኛ ነኝ። ደና ሁን። አየሽልኝ ነግረሽ ነበር። የሶፊያስን በተነሳ ቁጥር ወንድሜ ሁላችንም ላይ ይነሳብናል። አንተ በሌለህበት ቦታ መሆኑ ተመሳሳይ ስሜት የለውም ሚጌል። በጭራሽ ተመሳሳይ አይደለም። ታውቃለህ ያኔ እናቴ ልትሞት ስትል ሁሌም ቢሆን በትዝታይ ውስጥ አብራኝ እንደምትኖር ነግራኝ ነበር። ከአንተ ጋር ያለኝ ትዝታ ደግሞ ሁሉም አስደሳች ነው። ሚጌል እስካሁን ድረስ ስለተንከባከብከኝ ከለላ ስላደረግክልኝና ስላስተማርከኝ ላመሰግን እወዳለሁ። አንተ መልካም ሰው ነህ፣ መልካም ነህ። ደግሞም በትዝታችን ውስጥ አብረን እንድትኖር ዘወትር ለልጄ ሁሌም ቢሆን ስለአንተ እነግረዋለሁ። ስለሁሉም ነገር አመሰግናለሁ። ከልቤ ነው። በጣም አመሰግናለሁ። መቼም ቢሆን አረሳ የሚገኝ አመሰግናለሁ። የኔ ውድ፣ ከመሄዴ በፊት በደንብ ልሰናበትሽ ብዬ ነው የመጣሁት። ምን? ወዴት ነው? በቅድሚያ ወደ አቃቢ ሕግ ቢሮ፣ ከዛም ወደ ሜክሲኮ። ግን ግን ለምን? ምክንያቱም ከአንተ ውድን ላይ መታደም ያለብኝ ስብሰቦች አሉ። አይ ማክስ ባካ፣ አዳምጠኝ። ስለሱ ድርጅት ኔ ያል መጨነቅ የለብህም። የቅርብ አማካሪው እንጂ ምክትል አውቃለሁ። ቫኔሳ፣ ግን የሚገል እኮ እለት አለብኝ። በዛ ላይ እዛ የተወሰኑ ሰዎችን አውቃለሁ። ቆይ፣ ከእኛ ጋር ስለሚሠራው ሥራ ቢጠይቁ ምን ልትላቸው ነው? የምትመልሰው ነገር አለ እመኝ። ስለዚህ ጉዳይ በፍጹም በአሁኑ ሰዓት አያስጨንቃቸውም። እንደዛ ነው። ሁሉም ሰው የሚገል ኑዛዜ እስኪያውቅ ድረስ ሁሉም ነገር ባለበት ይቆያል። ቫኔሳ ተተኪ ስራ አስኪያጅ አለ፣ ግን ሁሉም ሰው የሚፈጠረው ነገር ማወቅ ይፈልጋል። ታዲያ እስከ መቼ ልትቆይ አሰብክ? ቢበዛ ለተወሰኑ ቀናት። ሶፊያ፣ ሶፊ፣ ሶፊ። ምንድን ነው? ይኸውልሽ፣ አንዴ ቁሚ። መረጋጋት አለብሽ። ማንም ከዚህ ሊያስወጣሽ አይችልም። ይሄ እኮ ያለቀ ጉዳይ ነው። የምር ግን ሄደሽ ጓዳልፔ ቤት ልታርፊ ነው? ሲጀመርም ይሄ ቤት አልነበረም የሚጌል ቤት እኮ ነው ደግሞም በእርግጠኝነት ድርጅት ውስጥ ያሉት ሰዎች ቤቱን ይሸጡታል እንግዲያ ውስጥ ያስኪሆን ድረስ እዚህ ቆይ አረ እባክሽ ቆይ እዚህ የሚሰሩት ሰዎች ጥበቃው ሰራተኛዋ ሴሌያ የግቢዋ አትክልተኞች እና ሹፌሩን ማን ሊከፍላቸው ነው እሱ ችግር የለውም ሶፊያ እስኪ ስለ ልጅሽ አስቢ ሰሚኙ ዲአንቺ እኮ የተመቻቸው ቦታ ላይ ነው መሆን ያለብሽ አይሆንም ታውቂያለሽ እዚህ ቤት የመጣሁት ሚጌልን ለመንከባከብ ነበር እሱ በሌለበት እዚህ ተቀምጬ ምንም አልሰራም በዛ ላይ እዚህ ኮንኩ በጭራሽ ትዝተውን አልችለውም። ሶፊያ ተይን፣ ሶፊያ እባክሽ ተይን። ሰላም ማዬ። ሰላም የኔ ልጅ እንዴት ነሽ? ምን እያደረግሽ ነው? ያውኔ ምን ነው፣ ሄሜና ድርጅቱን እያስተዳደረች በነበረችበት ወቅት የሰራችውን ስራ እያየው ነው። እሷ ላይ ልቤን ሙሉ በሙሉ በመጣሌ በጣም ጸጽቶኛል። አውቃለሁ ይኸው ልሽማ፣ እየበእሷ እንደተናደርሽ በደንብ አውቃለሁ፣ ግን ደግሞ በክፋት አስባ አይደር ግቡ ግቡ ግቡ። አቀብሉኝ ለኔ ስጦኝ። ግቡ እስኪ ግቡ ግቡ። ሰላም፣ እውየኔ ውድ ሶፊያ፣ ይኔ ቆንጆ፣ እንኳን ወደ ቤትሽ በሰላም መጣሽ፣ ውዴ። ስለተቀበላችሁኝ በጣም ነው የማመሰግነው፣ ሶፊ። ቤተሰብ እኮ ነን። ደግሞ ብላንኪታን ብታያት ጥሩ ነበር። ትላንትና ማታ አንቺን ለመቀበል መኝታ ቤቷን ስታስተካክል ነው ያደረችው። አመሰግናለሁ፣ ሶፊያ። አሁንም ቢሆን ወደ ቤትሽ መመለስ ትቻለሽ። አይ ሬቤ እዚህ መሆን ነው የምፈልገው። ልጅሽን እንደምንከባከበው እናትሽ ብታውቅ ኖሮ ደስ ይላት ነበር። ሀሳቡ ራሱ ምን ያህል ደስተኛ እንደሚያደርገኝ አታውቂም። በቃ እንግዲህ አላስፈልግሽም ማለት ነው በሄድ ይሻላል። ምግብ እስከምናዘጋጅ ድረስ ለምን አትቆይም? ከእኛ ጋር ትንሽ ጊዜ አሳልፊ። አይ የምሰራው ብዙ ስራ አለብኝ። በኋላ እደውላለሁ። እሺ እወድሻለሁ። ከፈለግሽ ወዳዘጋጀንልሽ መኝታ ቤት መሄድ ትችያለሽ። አይ አይ ባይሆን እንዳልሽው ምግቡን ማዘጋጀት ላይ ላግዝሽ አይ አንቺ አረፍ በይ በብዙ ጭንቀት ውስጥ እያለፍሽ ስለሆነ ራስሽን መጠበቅ ነው ያለብሽ አዎ ውዴ ጠንካራ ለመምሰል እየሞክርሽ እንደሆነ አውቃለሁ ግን እኛ ጋር እንደዛ መሆን አይጠበቅብሽም እሺ ያው እውነቱን ለመናገር ከዚህ በኋላ የሀዘን ስሜት እንዲሰማኝ እንደዛ መሆኔ ለጽንሱ ጥሩ አይመስለኝም የሆነ ነገር ልንገርሽ ማሕፀንሽ ውስጥ ያለው ወይም ያለችው ህፃን የሚሰማቸው ነገር እሱን እንዴት መውደድና ሰውን እንዴት መንከባከብ እንዳለባት የምታውቅ እናት እንዳላቸው ነው። የራሳቸውን ሰው ሲያጡ በዚህ ደረጃ የሚያዝኑ ሰዎች ጥቂት ናቸው። እድለኛ ነሽ። ይሄ እኮ ሶፊያ፣ ከምንም ነገር በላይ አስፈላጊ የሆነ ነገር ነው። አመሰግናለሁ ካር። እኔም አመሰግናለሁ። ሄሎ ማክስ። ሰላም ሶፊያ፣ እንዴት ነህ? ደህና፣ ፈጣሪ መስገን ግን እስካሁን የሚጌልን ጉዳይ ለማስጨርስ እየተሯረጥኩ ነው። አሁን ራሱ የጠበቃ ቢሮ ውስጥ ነኝ። የተፈጠረ ነገር አለ፣ የደወልኩልሽ ለዛ ሚጌል ቤቱና ሌሎቹ ነገሮች በተመለከተ ያስተላለፈው መመሪያ ነበር። እናም ስለ እነዚህ ጉዳዮች አንቺ ብታውቂ ጥሩ ነው። እናም አሁን አብረሽኝ ወደ ሜክሲኮ እንድትጅ ይፈልጋል። እዩን ማክስ፣ እኔ እዛ ሄጄ ምንም ነገር አላደርግም። ጥሩ ሀሳብ አይመስለኝም። ሶፊያ፣ የምራን ገብጋቢ ጉዳይ ቢያውን ኑሮ እኔ ራሱ ልክ እንደዚህ አላስቸግርሽም ነበር። እውነቴ ነው ልሽ። እሺ በቃ ማድረግ ያለብኝን ነገር ንገረኝ። ደህና አደርክ። ሰላም፣ እንኳን ደህና መጣ። አልአንድሮ ሉዊስ ላይ ሊያናግር ይፈልጋል። ሰላም አለቃ፣ እንዴት አደርክ? ምን እየተካሄደ ነው? ተቀመጥ። ምን መሰለህ፣ አሁን የምነግርህ ነገር ምን አይነት መዘዝ እንደሚያመጣብኝ እያወኩ ነው የምነግርህ፣ ግን አንድ ነገር ማወቅ አለብህ። ምንድን ነው የምታወራው? ይህንን ሁሉ ጊዜ የአንተ ወንድም ኤድዋርዶና አልቫሮ አንዳንድ ነገሮችን ሲያሰሩኝ እንደነበርና ልክ እንዳልሆነ አሁን ነው የገባኝ። ንገራ ምንድን ያደረግኩ? ሉዊስ ይሄውልህ ለሚያስፈልገኝ የሕክምና ገንዘብ የሰጡኝ እነሱ ናቸው እና ጥሩ ሰዎች ስለሆኑ ያደረጉት ነገር መስሎኝ አመንኳቸው። ግን አሁን ሲገባኝ እምነቴን ለማግኘትና የሚጠይቁኝን መረጃ እንድሰጣቸው ብቻ ነበር ያደረጉት። በጣም ይቅርታ። ተረጋጋ። አንድ ጊዜ ረጋ ብለህ አስብ። ስማ፣ ሉዊስ በትክክል የተፈጠረው ነገር አስረዳኝ። የአሌሃንድሮን መግባትና መውጣት እየተከታተልኩ አሳውቂያቸዋለሁ። እና ደግሞ መረጃዎችን የምታቀብላቸው ነበር እነዚህ ውሾች፣ እና ሜክሲኮ ውስጥ ያለውን የኩባንያ ፕሬዚዳንት የምታናገርበትን ቀን እኔ ነበርኩ ያስኩልህ። ምን? እንደዛ ከሆነ ሀገር ውስጥ አትኖርም። እናም የኤድዋርዶን እቅድ አስፈጸምኩት ገብቶ ነበር እንደዛ በማድረጉ ኤድዋርዶ ከሶፊያ ጋር እንዲዞ አረገኝ። ለምን አቶ ኤድዋርዶ እንዲህ ያለ ነገር እንዳደርግ እንዳዘዘኝ አላውቅም፣ ግን አለን ሳያውቀው ያዘዘኝን ሪፖርት እንድቀይረው ያደረገኝ እሱ ነው። እና መረጃውን የቀየሩት እነሱ እንጂ እኔ አይደለሁም፣ እምልላችኋለሁ። ዋሽተውኛል። መጀመሪያ ጓደኞቼ እንደሆኑ አስመስለው ነበር፣ እኔም አምኛቸው ነበር። አሁን ሊጠቀሙብኝ ብቻ እንደነበር የፈለጉት ገብቶኛል። እና እምልላሃለሁ፣ እነሱን በማመኔ ተጸጽቻለሁ፣ አፍሬያለሁ። ይቅርታ ጌታዬ ከዚህ በኋላ ድርጅቱን ለቅቄ መሄድ እንዳለብኝ ይገባኛል ግን ብቸኛ እንድታውቅ የምፈልገው ነገር ይህን ያደረግኩት ከእነሱ በተቃራኒ መስራት እንደምትፈልግና ድርጅቱን መጉዳት እንደምትፈልግም ስለ ነገሩኝ ነው እውነቱን በአውቅ ኖሮ የእውነት እንደዚህ አላደርግም ነበር ኤውሌልዩስ ከሥራ አላባረርህ እውነትህን ነው አሊያንድሮ እርግጠኛ ና አሁንም ቢሆን ያምኑሃል አደል? አዎ፣ እንደዚያ ይመስለኛል። ግን ከጋድጓቸው አጸፋው በእህቴ እንደሚሆን ነግረውኛል። እንደዛ ከሆነ እንድትረዳኝ እፈልጋለሁ። እሺ፣ እንዳልክ አለቃ። በኤድዋርዶ ላይ ተጨባጭ የሆነ ማስረጃ እፈልጋለሁ። ምንም ይሁን ብቻ፣ ግን እስር ቤት የሚያስገባ ይሁን። በዚህ ነገር ልተማመንብህ እችላለሁ?